ኤፍሬም ዘና ነው የሚያደርገኝ፣ እንግዲህ ከቡራጋ ማለት ነው። እና እስኪ ትንሽ ዘና በሉ። ቤተሰቦች እንግዲህ ወደ ደስታችን ተመልሰናል ማለት ነው። ከፈተና አሁንም ትንሽ ወደ ፈተና ሲቀጥል ደግሞ ወደ ሙሉ ደስታ ማለት ነው እና እንግዲህ በሀይሚና በቡራ መጥቻለሁ ማለት ነው። ሀይሚና ቡራ ያሉበትን ለማሳወቅ ማለት ነው እና ያ ማለት ምንድን ነው እንግዲህ ትናንትና ሀይሚዬ ፕራንክ መሆኑን ተናግራለች። ፕራንክ መሆኑን ስትናገር ደግሞ ብሩክ ምርጥ ስራ እየሰራ እንደነበረ በዚያው አጋጣሚ አብስሮናል ማለት ነው። ስለዚህ ሀይሚና ቡራ በቅርቡ ወደ ዱባይ እንጆይ እያደርጋሉ ማለት ነው። ዋው፣ በጣም ደስ ይላል። ብሩክ ደግሞ ያው ትንሽ ተናዶ ትኬቱን ሰርዤዋለሁ ብሎ ለሀይሚ ትንሽ አስደንግጧታል ማለት ነው። እንግዲህ መቼስ አንዳንዴ ደስታ በጣም ሞር ሆኖ የሚጣፍጠው ከትንሽ መደንግጥ ስለሆነ ሀይሚዬን ትንሽ ላስደንግጣት ብሎ ነው እንጂ ብሩክ ይሄን ነገር እንደማያደርገው እርግጠኛ ነኝ ማለት ነው። ምክንያቱም በአንድ ቀን ይሄን አያደርግም። ለነገሮችም ሲወስን አስተውሎ ነው የሚወስነው ትንሽ ቢቸኩልም ማለት ነው። ነገር ግን እንግዲህ በቅርቡ ሀይሚና ቡራ ዋው ዱባይ ወደ ጉዞ የሁለት መቶ ሺኬ ሰርፕራይዝ በዱባይ ሊከበር ነው ማለት ነው። ሃይሚ እንግዲህ ሰርፕራይዝ ልትሆን ነው። ብሩክ እኮ እውነት ለመናገር ለሃይሚ የማይሆንላት ነገር የለም። በጣም የሚያስደስተው ነገር ቢኖር የእሷ ደስታ ነው እና እሷም ደግሞ መደሰት የምትችለው ከምንም በላይ ብሩክ ሲኖር፣ ብሩክ ባለበት፣ የብሩክ ደስታ እሱ ጋር ስትሆን ብቻ እንደምትደሰት ብዙ ጊዜ ታበስረናለች እና ስለዚህ ዛሬ በአዲስ ቪዲዮ ይመጣሉ። በአዲስ ቪዲዮ ሲመጡ ዛሬም ትንሽ ብሩክ ምናልባች ጓ ገጭ ሊልብን ይችላል ማለት ነው፣ ሀይሚ ላይም እኛ ላይ ማለት ነው። እና ምክንያቱም ብድሩን ባይመልስ ልጅ አይወለድ ብሎ ትናንት አስተርጉሟል ማለት ነው። ሀይሚ እንግዲህ ትናንትና ትንሽ ደንገጥ ብትልም ነገሮችን እንዴት አድርጌ ያራዝሜ ማስቀጠል እንዳለብኝ እኮን ያቃለው ታቂኛለሽ ብሏታለኝ። አንተ ምነክቶ ነው ብላ ትንሽ ደንገጥ ብላለች። ስለዚህ ሀይሚ ምናልባች ዛሬ ብሩክ ሰው ትንሽ ጓብሎ ከመጣብሽ መታገስ አለብሽ። አንቺ ነው የመጣሽው፣ አንቺ ባመጣሽው ትንሽ በር ከፍተሽ ባመጣሽው። አሁን ደግሞ ብሩክ በሩን ከፍቶ ትንሽ እንዴት ነው ሊፈት ትንሽ ይችላል፣ እና ስለዚህ ምንም ማለት አይደለም። በትዕግስት ትታገሽ ና መጨረሻ ላይ ደግሞ ትልቅ ደስታ ስላለ ያንን ደስታ ለመቀበል በትዕግስት መቀበል አለባት ብዬ አስባለሁ። ምክንያቱም ዛሬ በአዲስ ቪዲዮ ይመጣሉ። ብሩክ እንግዲህ ትንሽ ሊፈት ናት ይችላል፣ እውነት ለመናገር ምክንያቱም ትኬቱን ቀድጀዋለሁ፣ ሰርዣዋለሁ፣ የአንችን ፕሮሰስ እያሟለሁ ነበር። ፓስፖርቱን የወሰድኩት ለመልካም ነገር ለተግባር ነው እንጂ ለሌላ ነገር አይደለም። ፓስፖርትሽን አምጥቼ ሰጥሻለሁ። ስለዚህ በቃኔ ይሄዳለው ብሎ እንግዲህ ዛሬ ሊነግራት ነው ማለት ነው። እኛም እንግዲህ በትግስት እንጠብቃለን። እኛ እናንተ ሁሌ ትጋጭ፣ ከዛ ደግሞ ታርቃችሁ ስትመጡ እኛ ደግሞ ስናሳዝን በር ላይ ቁምን። በቃ ሁሌም ስትጨነቁ መጨነቅ፣ እናንተ ስትታረቁ ደግሞ ተደስተን ወደ ጓዳችን የምንገባ በጣም ምርጥ አስታዋይ ኦዲንስ ስላላችሁ እናንተም እግዚአብሔርን እያመሰገናችሁ ለእኛም ደግሞ ትንሽ እንዴት ነው ልታስቡልን ይገባል። በማለት እንግዲህ ትናንት ሀይሚ ነገሩን ስላሳጠረችው በጣም ደስ ይሎኛል። በእርግጥ ብራንክ እንደሆነ ሁላችንም ተናግረናል። ቪዲዮ ላይ ማለት ነው ቢሆንም ግን ያው ማለት ወቅቱ አልነበረም ያኔ። ትንሽ እረፍት የሚባል ነገር ያስፈልጋል እና ብሩክም ትንሽ ስላዘነ፣ ለዛም ነው እንግዲህ ትናንትና። ደግሞ ብሩክ በቃ እኔ ምንም ማድረግ አልችልም ከዚህ በኋላ እኔ ነኝ የምሄድ፣ ምክንያቱም አንቺ እንደዛ ስላልሽኝ፣ በማየው ነገር ስላመንኩኝ በቃ ትኬቱን ሰርዣለሁ ብሎ ትንሽ ሊያሳዝናት ይችላል ማለት ነው። ሀይሚ ደግሞ እንኳን ይህን የአስራ አንድ ቀን ፈተና ማልፋለች፣ ታልፈዋለች። ያው ብሩክም አይጨክንባትም። ትናንት ሲጀመር አሳዝነዋለች፣ እንደዛ ሲላት ኩምዝዝ በቃ በጣም አንገቷን ደፍታ እንደዛ ስትል አሳዝነዋለች። ና በቃ እንደውም ሰላም ምናም ብሏት ነው ይሄድ ማለት አይታችኋል በምን አይነት ሰላም እንዳላት። እና ሀይሚ ደግሞ ለምንድነው ጸጉሬን የምታበላሽ እያለች ነበር። ወይኔ ሀይሚ ቡራኳ ስለሚወድሽ ነው የእውነት። አንዳንዴ እንደዚህ ስትል በቃ እሱ በጣም ስለሚወድሽ እና ፍቅሩን በምን ይግለጽልሽ ታዲያ? በቃ ሁሉንም አትንካኝ ጸጉሬን ምናምንን በቃ እንዴት ነው አጠገቢያ አትድረስ ነው ወይስ እንዴት ነው? ተይተይተይተይ ሲርቅሽ ደግሞ በቃ እንዴት ነው የሁለተኛው ዓለም ጦርነት ይመጣል ማለት ነው። ስለዚህ ሀይሚዬ ስለሚወድሽ ነው፣ ትናንትናም እንደዛ ያደረገው ማለት ነው። እና ጸጉሬን አታበላሽ እያለች ነበር፣ የውሱ ያልሆነ ሙድ ገብታለች ማለት ነው። ለምን ትኬቱን ቀድጄዋለሁ ወይም ሰርዣዋለሁ ስላላት እውነት መስሏት፣ ቦራ ደግሞ ይሄን እንደማያደርግ እርግጠኛ ያ ነኝ ምክንያቱም ደግሞ እሱም ስለደነገጠ እሷንም ትንሽ ማስደንገጥ ስላለበት ነው። ስለዚህ ሀይሚ እየቻል አደርጊውና ከኋላ ደግሞ ትልቅ ደስ የሚል ድግስ እያዘጋጀልሽ ስለሆነ ጉዞ ወደ ዱባይ አብሮ ሽዞች ሊሄድ ስለሆነ ዋው ብያለሁ። እንግዲህ የሀይሚና የቡራ ፍቅር ደግሞ በዱባይ ከሆነ ዱባይ ያላችሁ የቡራ ፍቃሪዎች፣ ወይኔ መርዶ ነው ማለት ነው እና ምንም ማድረግ አይቻልም። አንዳንድ ደግሞ በር ላይ ቁመን እያንኳኳን በቀዳዳሹ ልክ እያለን የምናያለን። ምክንያቱም ቡራ ብቻ ነው የሚመጣው ወይስ ሀይሚያት አትመጣም። ስለዚህ ቡራ ከመጣ እናገኘዋለን። አሁንም ድረስ የቡራ አፍቃሪዎች እንዳሉ ይገባኛል። እያየው ነው ቲክቶክ ላይ እና በስማም እንደው የቡራ ፎቶ ፈረደበት። በቃ በሁሉም ቲሸርቶች ሴቶች ላይ ተለጥፎ እየዘፈኑ እየጨፈሩ በቃ የማያደርጉት የለም። ግን ደሞ ቡራ የተፈጠረው ለአንድና ለአንድ ብቻ ነው፣ እሱም ለሀይሚ ነው። ገብቷቸዋል። ስለዚህ ተስፋቸውን ቆራጡ። በተለይ አብረው ዱባይ ሲመጡ ደሞ እሰይልል ብያለው ማለት ነው። ምንም በመሃል ንፋስም አይገባም ከዚህ በኋላ የሀይሚና የቡራ ፍቅር እንዴት ነው ተዘግቷል በቁልፍ ተቆልፏል። እንደተቆለፈም ታውቃላችሁ። ግን አንዳንዴ ኮሽታ ሲፈጠር ምናልባሽ ክፍተቱን ተጠቅመን ተጣሉ፣ ተጋጩ ብለን እንግዲህ ከብሩ ጋጣ ጋር ምን ልኖር እንችላለን ተስፋ ያልቆረጥን ማለት ነው። ይሄ ደግሞ ያልተፈተው ህልም የህልም እንጀራ ስለሆነ ምንም ማድረግ አይቻለም። ሀይሚዬ የቡራ ነች፣ ቡራም የሀይሚ ነው። አለቀ በቃ። ሀይሚ ደግሞ ራስሽን ጠብቂ በጣም ማለት ነው። ምናልባት እዚህ በፊት ያሳለፉትም ነገር በጣም አይታችኋል፣ ሁላችሁም እና ሁላቸውም ባልሆነ ሙድ ውስጥ ነበሩ፣ እና በዚህ ላይ ደግሞ ፕራንክ ስትጀምር ትንሽ ከብዶን ነበር። በዛ ላይ ጾም ነው። ለዛም ነው ራስሽን አዳምጪ ራስሽን አስታዊ፣ አንቺ ራስሽ በህይወትሽ ደስተኛ መሆንሽን ራስሽን እይው በቃ። ትንሽም እየቀነሰችም ስለሆነ ማለት ነው። እውነቴን ነው የምላችሁ ሀይሚ ራሷን ማዳመጥ፣ ራሷን መጠበቅ፣ በቃ ለነገሮችም ጊዜ መስጠት አለባት ብያለሁ። ትናንትና ማለት ነው። ስለዚህ እንግዲህ ነገሮችም እየተፈቱ ነው፣ እግዚአብሔር ይመስገን። ከዚህ በኋላ ችግር ይኖራል ብዬ አላስብም። እንግዲህ ቡራ ደግሞ እያያችሁት ነው፣ እየተጣደፈ ነው። ትናንትናም ከቪዲዮ እኔ የምሄድበት ቦታ አለኝ ብሏል። እንግዲህ ፓስፖርቱን የወሰደው ለሀይሚ ፕሮሰስ ጀምሮላታል። ሀይሚና ቡራ የሁለት መቶ ሺህ የሚከበረው በዱባይ ነው። ዱባይ ያላችሁ እንግዲህ የሁለቱ የምትወዷቸው የምታከብሯቸው አሪው ሬዲ ተዘጋጅታችኋል። ሀይሚና ቡራ ተዘጋጅተው እየመጡ ነው። ስለዚህ ተዘጋጅታችሁ እንድታብቁ ቸው ተስፋለን። ማለት ነው። በጣም ማለት ነው እንደምት አሁን ሀይሚና ቡራ ሊመጡ ነው። ስለዚህ አድናቂዎቹ ትክክለኛ የምትወዷቸው ዱባይ ያላችሁ እንድታገኟቸው ና አንዳንድም ሰርፕራይዝ እንድታደርጓቸው ጥሪያችን እናስተላልፋለን። እኛ ያለነው ደግሞ ሌላ ሀገር ነው ማለት ነው። በእኛ ሀገር ሲመጡ ደግሞ ያን ጊዜ ደግሞ የእኛ ይሆናል ማለት ነው። ስለዚህ ዱባይ ያላችሁ ያው የምትወዷቸው አቀባበል እንደምታደርጉላቸው ተስፋ አለኝ ማለት ነው። ቡራ እንግዲህ ለሀይሚም ማይሆነው ነገር የለም። እውነት ለመናገር ሀይሚም ትወደዋለች፣ ግን ይሄን ነገር ያደረገችው ሳታስበው ነው። እንግዲህ ቡራ ይቅርታ ያድርግላት፣ ፈተናውን እንዳታበዛባት አደራህን ማለት ነው። ደቃለች ኤፍሬም ዘና ነው የሚያደርገኝ፣ እንግዲህ ከቡራ ጋር ማለት ነው። እና እስኪ ትንሽ ዘና በሉ፣ አጠር ያለች ቪዲዮናት ማለት ነው። ብሩክ እንግዲህ ከኤፍሬ ጋር ማለት ነው።